ጤና ይስጥልን የተከበራችሁ ተመልካቾቻችን። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱ ዜናዎቻችን ተጀምረዋል። በቆይታችን የአረንጓዴ አሻራ መርሃ ግብርን የተመለከቱ ዘገባዎችን በስፋት ወደ እናንተ እናደርሳለን። ቴዎድሮስ ኃይለየሱስ ከስቱዲዮና ከስርጭት ባለሙዎች ጋር በጋራ በመሆን የዕለቱን ዜና እመራለሁ። አብራችሁን ቆዩ። ባለፉት ስድስት ዓመታት በአረንጓዴ አሻራ መርሃ ግብር የዞኑን የደን ሽፋን ከ14.4 በመቶ ወደ 16.3 በመቶ ማሳደግ መቻሉን የሰሜን ሸዋ ዞን ግብርና መምሪያ ገለጸ። በተያዘው የክረምት ወቅትም ከ250 ሚሊየን በላይ ችግኞችን ለመትከል መታቀዱን መምሪያው አስታውቋል። ስነ ጊዮርጊስ ከበደ በሀገራችን ኢትዮጵያ እየተተገበረ በሚገኘው የአረንጓዴ አሻራ መርሃ ግብር ዘርፈ ብዙ ውጤቶች እየተመዘገቡ ስለመሆኑ እሙን ነው። ባለፉት ስድስት ተከታታይ ዓመታት በሰሜን ሸዋ ዞን በአረንጓዴ አሻራ መርሃ ግብር ከአንድ ነጥብ ሁለት ቢሊዮን በላይ ችግኝ መትከል ስለመቻሉ የዞኑ ግብርና መምሪያ ኃላፊ ታደሰ ማሙሻ ተናግረዋል። ግሪን ሌጋሲ የሞት ሽረት ጉዳይ ነው። ተፈጥሮ ላይ ስንሰራ ነው ሁሉ ነገር ባላንስ ማድረግ የሚቻለው ስለሆነ ተፈጥሮን ለመመለስ በርከት ያለ ቅዳቅደን ነው ስንንቀሳቀስ የከርነ ነው። በዚህ ስድስት ዓመት እንኳ ወደ አንድ ነጥብ ሁለት አንድ አራት ቢሊየን ችግኝ በደንም በመኖም በፍራፍሬም ብለን የተከል ነው ማለት ነው ከተከልናቸውም ፕራክቲካሊ 83 ነጥብ 1 ፐርሰንቱ የጽድቀት ምጣኔ እንደሰራን የሚያሳይ ነው። ባለፉት ዓመታት በአረንጓዴ አሻራ ተግባራት በተሰሩ ስራዎች የተገኙ ውጤቶችን አስመልክቶ አሚኮ በስልክ የጠየቃቸው የወረዳ ግብርና ጽህፈት ቤት ኃላፊዎች የተመዘገቡ ውጤቶችን ማሳያዎችን በመጥቀስ ገልጸዋል። ስሜ ወሰናን በርብር ይባላል። የአሳግርት ወረዳ ግብርና ጽህፈት ቤት ኃላፊ ነ እንደ አሳግርት ወረዳ የአረንጓዴ አሻራ ተከላ ከተጀመረ ጀምሮ በጣም በርካታ የመጡ ለውጦች አሉ። የመጀመሪያው የአስተሳሰብ አንድነት ማምጣት የተቻለበት ሁኔታ ነው ያለው። አርሶ አደሩ አንድ ሆኖ የተተከለውን ችግኝ በባለቤትነት እየተንከባከበ እየያዘ የራሱን ህይወት፣ የቤተሰቡን ህይወት የቀየረ በጣም በርካታ ወጣቶች የስራ እድል የተፈጠረላቸው ለምሳሌ ወጣቶች በንብ ማነብ ላይ የተሳተፉ አሉ። ከዛም ሲቀጥል ደግሞ በደን ልማቱ ላይ ተሳትፈው ሀብታቸውን ያፈሩ በጣም በርካታ አርሶ አደሮች አሉ። ንጉሱ ወንድወሰን የአንኮበር ወረዳ ግብርና ጽህፈት ቤት ኃላፊ በስድስት አመት ውስጥ የዚህ አረንጓዴ አሻራ ስራ ተከላ ላይ የተገኙ ጠቀሜታዎች በተመለከተ የመጀመሪያው ሽፋን መጨመር የተቻለበት አንደኛው ነው። በሁለተኛ ደረጃ ላይ የብዝሃ ህይወት ቁጥር መጨመር በሁለተኛ ደረጃ ላይ የአፈር ጥላት ያለባቸው ቦታ ላይ በመትከል የአፈር መሸርሸር መቀነስ የተቻለበት ነው። ሶስተኛው የከርሰ ምድር ውሃ እንዲጨምር ማድረግ የተቻለበት ነው። በአራተኛ ደረጃ ላይ የኢኮኖሚ ተጠቃሚነት ህብረተሰቦች በተከሏቸው ችግኞች ላይ የኢኮኖሚ ተጠቃሚነት እየመጡበት ያለ ነው። የህብረተሰቡ የችግኝ ተከላ ልምድ ከጊዜ ወደ ጊዜ እንዲዳብር እየመጣበት ያለን ሁኔታ እንደ ወረዳ ያየንበት ውጤት ነው ማለት እንችላለን። ኢኮኖሚያዊ ጠቀሜታ ያላቸው አትክልትና ፍራፍሬዎችን በአረንጓዴ አሻራ መርሃግብር በስፋት መትከል እየተቻለ በመሆኑ ማህበረሰቡን በኢኮኖሚ ተጠቃሚ ከማድረግ ባሻገር የዞኑን የደን ሽፋን ማሳደግ ስለመቻሉም አቶ ታደሰ ማሙሻ ገልጸዋል። በስድስት ዓመት ፌዝ ውስጥ ኦልሬዲ ለደን ከመሆን አልፈው አየር ንብረትን ባላንስ በማድረግ አካባቢው ላይ ውሃ እንዲመነጭ በማድረግ በርካታ ተሞክሮ የቀመርንባቸው ቦታዎች ኤሪያዎች እንዳሉ ታሳቢ እንዲደረግ ነው። ከደን ሽፋን አንጻር በስድስት ዓመት ውስጥ አስራ አራት ነጥብ አራት አምስት ፐርሰንት አካባቢ ነበር ያጠቃላይ የዞናችን የደን ሽፋን በዚህ ስድስት ዓመት ውስጥ እነዚህን ከተከልም በኋላ ወደ አስራ ስድስት ነጥብ ሶስት ፐርሰንት የደን ሽፋን ለማድረስ የቻለ እንደሆነ የሚያሳየው በአረንጓዴ አሻራ ዙሪያ ማህበረሰቡ ጋር የጋራ መግባባት ላይ መድረስ በመቻሉ ደኖች በባለቤትነት እየተጠበቁ ስለመሆኑም አቶ ታደሰ ተናግረዋል። በአመለካከት አንድነት ተግባብተናል። ደን መመንጠር አካባቢ እንደሚያራቁት ብዙ ጉዳት እንደሚያመጣ ከህዝብ ጋር በተለያየ ጊዜ በፈጠርናቸው መድረኮች ተግባብተናል። የእኛም መዋቅር አበክሮ ነው የሚሰራ። ይህን ጉዳይ ጥቅሙንም ተረድቷል። ሰው ከጥቅሙም ተቋዳሽ ሆኗል። እዚህ ላይ ስንተክል እኮ ችግኝ የደን ብቻ ሳይሆን ፍራፍሬ ብቻ ሳይሆን ለእንስሳት የሚሆኑ መኖዎች አብረው ታስበው የመኖ ችግኝና ቁርጥራጮች የተከለው አንዱ አካል ናቸውና፣ በዚህ ኦልሬዲ ጥቅሙን አይተዋል። እዛው ከሚከለለው ተፋሰስ ከሚወጣው ሳር ከሚወጣው ደን ከሚወጣው ቁጥቋጦ ተጠቃሚ ሆኗል። በዘንድሮ የአረንጓዴ አሻራ መርሃ ግብርም ከ250 ሚሊዮን በላይ ችግኝን በመትከል የዞኑን የደን ሽፋን ወደ 17.3 በመቶ ለማሳደግ ታቅዶ ስራዎች እየተሰሩ ስለመሆናቸውም ከግብርና መምሪያው ያገኘነው መረጃ ያመለክታል። ለዘንድሮ ዓመት የአረንጓዴ አሻራ መርሃ ግብር ከ1 ሚሊዮን በላይ ችግኞችን ለተከላ ማዘጋጀቱን የጉለሌ የእጽዋት ማዕከል ገለጸ። ማዕከሉ የአካባቢውን ስነ ምህዳር ለመጠበቅ የሚያስችሉ ሀገር በቀል የዛፍ ዝርያዎችን ማዘጋጀቱንም አስታውቋል። ኢብራሂም መሐመድ ተጨማሪውን አዘጋጅቷል። ኢትዮጵያ የአረንጓዴና የማይበገር ኢኮኖሚን በመቅረጽ የአረንጓዴ ልማት መርሃ ግብርን በሁለት ምዕራፎች እያከናወነች ትገኛለች። የመጀመሪያው ምዕራፍ ከ2011 እስከ 2014 ሀገሪቱ የአጠቃላይ ከ25 ቢሊየን በላይ ችግኞች የተተከለበት የአረንጓዴ አሻራ መርሃ ግብር አካሄዳለች። በሁለተኛው ምዕራፍ ከ2014 ወዲህ ከ25 ቢሊየን በላይ ችግኞችን ለመትከር እንቅስቃሴ ውስጥ ሀገሪቱ ትገኛለች። ለሀገሪቱ የአረንጓዴ አሻራ መርሃ ግብር ትልቅ አስተዋጽኦ እያበረከቱ ከሚገኙ የችግኝ ማዕከላት መካከል አንዱ የጉለሌ የእጽዋት ማዕከል አንዱ ነው። ማዕከሉ በአጠቃላይ ኢኮኖሚ ጠቀሜታ ያላቸውና የውበት ዛፎችን እያለማ ለከተማ አስተዳደሩና ለአጠቃላይ ለሀገሪቱ እያሰራጨ ይገኛል። ጉለሌ ማዕከል አስተዋጽኦ አንደኛ መጀመሪያ ስንጀምር የነበረን 0.8 ሄክታር ላይ ነው የችግኝ ማፍያ ቦታችን አርፎ የነበረው። በአሁን ደረጃ ከ3 ሄክታር በላይ ማድረስ ችለናል ማለት። ከዚህ በተጨማሪም የነበሩን የእጽዋት ዝርያዎች 50 60 የነበሩ ነበሩ እዚህ ችግኝ ጣቢያ ላይ አሁን ከ ሰላሳ በላይ የእጽዋት ዝርያዎች እዚ ግቢ ውስጥ አሉ። በየአመቱ ከአምሳ እስከ ስልሳ ሺህ ችግኞች በአማካኝ ይተከላሉ ግቢ ውስጥ፣ ከዛ ውጭ ያለው ለከተማው ነው የሚሰራጨው። ስለዚህ ከሚተከሉ ሚሊየን ሚሊየን ችግኞች በከተማ አስተዳደር ውስጥ የራሳችንም ሚሊየን ችግኞች ወደ ከተማ አስተዳደሩ ገብተው በአካባቢ ጥበቃ ስራ ላይ የበኩላችንን ድርሻ መወጣት አስችሉናል። ማለት በሀገሪቱ ከሚገኙ ከ አንድ መቶ ሀያ አንድ ሺህ በላይ የችግኝ ማዕከላት መካከል ለሌ የእጽዋት ማዕከል አንዱ ነው። የማዕከሉ የሆልቲካልቸር ልማት ዳይሬክቶሬት ዳይሬክተር የሆኑት አቶ መክብብ ማሞ በአጠቃላይ በዘንድሮ አመት የችግኝ ተከላ መርሃ ግብር የውበትና የኢኮኖሚ ጠቀሜታ ያላቸውን ዛፎች ማዕከሉ እያለማ እንደሆነ ነግረውናል። የሀገር በቀል የእጽዋት ዝርያዎች እሱ ላይ ነው ዋና ትኩረት አድርገን የምንሰራ። ወይራ አለ፣ ያበሻ ጽድ አለ፣ ብርብር አለ፣ ብሳና አለ፣ ዋንዛ አለ፣ ሾላዎች አሉ፣ ግራር አለ ሳሳለ የውበት እጽዋቶች በርካታ ለአሁኑ እዚህ የምታያቸው በተለይም አንድ እዚህ ፍለፊታችን ላይ የምናየው በዛ ደግሞ ለመዝናኛ ስፍራዎች እንደዚህ ቢጫ አበባዎች የምናያቸው ፈካ ያሉት እነሱም መዝናኛ ስፍራዎች ላይ የሚውሉ ናቸው። ከዛም ባሻገር በሁለተኛ ደረጃ ደግሞ ለወንዝ ዳርቻ ልማት ልማት ላይ የአፈርና ውሃ ጥበቃ ለኮንዘርቬሽን ስራ የሚውሉ ናቸው። ከበስተ ጀርባ ኋላ ላይ የምንመለከተው ኤሌፈንት ግራስ አለ ቡናም የሻይም ሌሎችም እንደዚህ አሮማቲክ የሆኑ መዓዛማ ያላቸው እንትኑ ችግኞች አሉ ያው በስፋት እነኚህም አብረው ጎን ለጎን እየተሰሩ ናቸው። ኢኮኖሚያዊ ጠቀሜታ ያላቸው ማለት አጠቃላይ በዚህ በጀት ዓመት ከሀገር በቀሉም ከውበቱም ከሁሉም በድምሩ አንድ ሚሊዮን ችግኝ ማባዛት አለብን በሚል ነው የተነሳ ነው። ኦልሬዲ ወደ አንድ ሚሊዮን የሚጠጋ ችግኞችን አባዝተን ለስርጭት ዝግጁ አድርገናል ማለት የሚተከሉ ችግኞች ጽድቀታቸው እንዲጨምር ከተከላ ሂደት እንዲሁም ደግሞ አጠቃላይ ከተተከሉ በኋላ የመንከባከብ ስራ ሊያከናውን እንደሚገባም ሀሳብ ሰጥተዋል። የተረጋጋ ስነ ምህዳር እንዲኖረን የኔ አስተዋጽኦ ምንድን ነው መሆን ያለበት? አምስት ችግኝ በአመት ውስጥ መስከል ካለብኝ አምስት ችግኝ በመትከል አለብኝ ብዬ መጣት አለብኝ። ያን የተከልኩትን ደግሞ መንከባከብ አለብኝና ጉድጓሮችን በትክክል ጥራታቸው የጠበቁ እንዲሆኑ ማድረግ የአፈር ችግሮች ካሉ ተጨማሪ ለማፈር ማቅረብና ተገቢውን እንክብካቤ ማድረግ ከተከላ በኋላ ተከላ የአንድ ጊዜ ስራ ነው፣ እንክብካቤ ግን ዘለቄታዊ መሆን ስላለበት እነኚህ ስራዎችን በበለጠ ተቀናይተው ከፈጸሙ በእርግጠኝነት አሁን ያለን የደን ሽፋን በሀገር ደረጃ 23 ፐርሰንት ማድረስ ተችሏል። በእርግጠኝነት በዚህ በጀት አመት የምንተክላቸውንና በቀጣይ ለምናሳካቸው ግቦች ውጤታማ የእንክብካቤና የእንክብካቤ ስራዎችን ተካታይነት ያለው ስራ ከሰራን ነገ 30 ፐርሰንት፣ 40 ፐርሰንት የድን ሽፋን ኢትዮጵያ የማይኖራት እንትን የለም ማለት ነው። ማድረግ እንችላለን እንሰራለን። ማዕከሉ የውሃ መጠንን የሚጨምሩ የአፈር መከላትን የሚከላከሉ የአጠቃላይ የአካባቢ ስነ ምህዳርን የሚያስተካክሉ የችግኝ ልማቶችን እያለማ ይገኛል። በዘንድሮ ዓመትም ከአንድ ሚሊየን በላይ የችግኞችን ለአረንጓዴ አሻራ መርሃ ግብር ተከላ ሂደት አዘጋጅቶ አጠናቋል። ህብረተሰቡ የችግኞችን ጽድቀት ምጣኔ እንዲጨምሩ የበተከላ ሂደትና በእንክብካቤ ሂደት ውስጥ የበኩሉን ድርሻ እንዲወጣ ዳይሬክቶሬት ዳይሬክተሩ መልእክት አስተላልፈዋል። ቀጥለናል፣ ተመልካቾቻችን። የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥ ተጽዕኖን በዘላቂነት ከመቋቋም ባለፈ ምቹ ከባቢን ለመፍጠር ከፍተኛ ፋይዳ እንዳለው ተገለጸ። በሂደቱ ትኩረት ሊሰጣቸው የሚሹ ጉዳዮችን የገለጹት በደብረ ብርሃን ዩኒቨርሲቲ የግብርናና ተፈጥሮ ሀብት ትምህርት ክፍል መምህርና ተመራማሪ ዶክተር አብዩ ጥላውን ናቸው። ባልደረባችን እንደጀነ በቀለ አነጋግሯቸዋል። ኢትዮጵያ በተፈጥሮ ሀብት ስብጥሯ የምትታወቅ ሀገር ነች። ብርቅዬ እንስሳትና አእዋፍን ጨምሮ ይህንን የተፈጥሮ ሀብት ስብጥር ለመጠበቅ ለግብርናውም ይሁን ለሰው ልጆች ምቹ ከባቢን ለመፍጠር እንደ ሀገር ከ2011 ዓ ም ጀምሮ በየአመቱ ተግባራዊ በተደረጉ የአረንጓዴ አሻራ መርሃ ግብሮች ከ40 ቢሊየን በላይ ችግኞች ተተክለዋል። በደብረ ብርሃን ዩኒቨርሲቲ የግብርናና ተፈጥሮ ሀብት ትምህርት ክፍል መምህርና ተመራማሪው ዶክተር አብዩ ጥላሁን እንዳሉትም መርሃ ግብሩ ዘርፈ ብዙ ምርታዎችን እያስገኘ ነው የሰው ልጅ መኖርን መገዳደር የሚችሉ ቻሌንጆች እየገጠሙት ስለሆነ እጅግ በጣም ትልቅ ፋይዳ ያለው መርሃ ግብር ነው። በሀገር ደረጃም በዓለም አቀፍ ደረጃም ትኩረት ተሰጥቶ እየተሰራ ያለ ነው። በተለይ ደግሞ እንደ ሀገር በነዚህ በተከታታይ ዓመታት እጅግ ሰፊ የሆኑ ስራዎች እየተሰሩ ናቸው ያሉት በተለይ ጉራጌ ክልል ደቡብ የሀገራችን ክፍል ትልልቅ ስራዎችን በጣም ሰፋፊ የሆኑ የተላላጡ የተጋጋጡ መሬቶች ከበር አድርገዋል። አሁን አሁን ላይ የሀገሪቱ የደን ሽፋን 23.6 በመቶ መድረሱን ከኢትዮጵያ ደን ልማት የተገኘው መረጃ ያመላክታል። መርሀ ግብሩን ከአለም አቀፍ ዘላቂ የልማት ግቦች ጋር በማጣጣም አለም አቀፍ ተደማጭነትንና ምጣኔ ሀብታዊ ተጠቃሚነትን ይበልጥ ማረጋገጥ እንደሚቻልም መምህርና ተመራማሪው አብራርተዋል። ቅኝ ግዛት ውስጥ ያልነበረች ሀገር ነች ኢትዮጵያ። በተፈጥሮ ሀብቷ የምትታወቅ ሀገር ነች ኢትዮጵያ። በብዛ ህይወት የምትታወቅ ሀገር ነች። በአለም ደረጃ የምትታወቅባቸው ነው እነዚህ ነገሮች እንድትታወቅ ያደረጓት ህዝቦቿ ናቸው። አሁን ይሄ ጉዳይ የህዝቦቹ መተባበር የህዝቦቹ የኔነት ስሜት ለዚህ አይነት አጀንዳ ካለው በአለም አደባባይ ተደማጭ እንድትሆን የተለያዩ አግሪመንቶች አሉ፣ የተለያዩ ፎረሞች አሉ። በእነዚያ ላይ ስራ መስራት እንድትችል ሸር እንዲኖራት በአለም ደረጃ ማድረግ የሚያስችሉ አቅሞችን ማድረግ ይቻላል። ይህ እንዲሆን ግን ስልታዊ የክትትልና ግምገማ ስርዓትን መዘርጋት፣ የችግኝ ተከላ ስርዓቱም የመትከያ ቦታ መረጣን ከሌሎች የመሬት አጠቃቀም ስርዓቶች ጋር የተጣጣሙ እንዲሆኑ ትኩረት መስጠት ያስፈልጋል። እንደ ዶክተር አብዩ ጥላሁን ማብራሪያ ታዲያ መርሃ ግብሩ ከተከላ የዘለለ ትኩረትን ይሻል። ተከላው እንዴት ነው? ምናልባትም ከሰኔ ከሐምሌ ከነሐሴ በኋላ ጥቅምት ላይ እናየዋለን ወይ ህዳር ላይ እናየዋለን። ወይ አብዛኞቹ የተጋጋጡ ቦታዎች ደረቃማ ናቸው። የኢትዮጵያ መሬቶች አሁን ላይ ተከላ የሚያስፈልጋቸው ትግራይ ክልል ብትሄድ፣ አማራ ክልል ብትሄድ፣ ከፊል ኦሮሚያ ብትሄድ፣ ወደ አፋር ወደ ሶማሌ ብትሄድ ደረቃማ ናቸው። እነዚህ ቦታዎች ክረምት ላይ ምቹ ናቸው። እጽዋቱ ይበቅላሉ። ማን ነው ይተከላሉ። ለምለሙ ነው ታያቸዋለህ። ከጥቅምት ከህዳር በኋላ ግን በጣም ችግር ውስጥ ናቸው። ሰኔ ላይ ኢቫሉዌት ብናደርጋቸው ላይኖሩ ይችላሉ። እነዚህ እጽዋቶች፣ አሁን ላይ ዓለም በአየር ንብረት ለውጥ እየተፈተነች ነው። በኢትዮጵያም የዳፋው ምልክቶች መታየት ከጀመሩ ውለው አድረዋል። ይህንን ችግር በዘላቂነት ለመከላከልና የተጎዱ አካባቢዎችን ከማከም በዘለለ ለመጠቀምም የሀገር ውስጥ ምሁራንንና ዓለም አቀፍ ጥምረቶችን ተጨማሪ አቅም ማድረግ ያስፈልጋል ባይ ናቸው። ሕዝቡም ቢሆን በነቂስ መሳተፍ አለበት ሲሉ ምክራቸውን ለግሰዋል። ማህበረሰብ ያልደገፈው ፕሮጀክት ዘላቂነት አይኖረውም። ስለዚህ ምንድን ነው ማህበረሰቡ ምናልባትም ሁለት ጊዜ ዝናብ ማዝነብ የሚችለው ሊያገኝ የሚችለው እንዲህ አይነት ነገሮችን መጠበቅ ከቻለ ጫካዎቻችን መጠበቅ መመለስ ከቻለ ነው፣ ማገገም ከቻለ ነው። እንስሳቱም አስፈላጊ የሆኑ ግባቶች ማግኘት የሚቻለው ጫካ ሲኖር ነው። ውሃን የምታገኘው ከጫካ ነው። ኦክስጅን የምታገኘው ከጫካ ነው። ንጹህ አየር የምታገኘው ሁሉ ነገራችን ከሱ ስለሆነ ተፈጥሮን መጠበቅ የማህበረሰብ ፍላጎት ሊጨመርበት ይገባልና የማህበረሰቡ ሱታፌ ኦነርሺፕ መኖር አለበት ብዬ አስባለሁ። በቀጣይ ትኩረት ሊሰጣቸው ይገባል ካሏቸው አንኳር ጉዳዮች መካከል የችግኝ ዝርያ ስብጥር አንደኛው ነው። ምጣኔ ሃብታዊ ጥቅም ያላቸው፣ ስነ ምህዳርን መጠበቅ የሚችሉና ዘላቂ ጥቅምን ሊያስከብሩ የሚችሉ ሀገር በቀል ዛፎች ላይ ማተኮር እንደሚገባም መልእክታቸውን አስተላልፈዋል። በዘንድሮ የአረንጓዴ አሻራ መርሃ ግብር ከ7.5 ቢሊዮን በላይ ችግኞችን ለመትከል ዝግጅት መደረጉን የግብርና ሚኒስቴር ገለጸ። ንቅናቄው ከስራ ዕድል ፈጠራና ከኢኮኖሚ ተጠቃሚነት ጋር ለማስተሳሰርም በትኩረት እንደሚሰራ ተገልጿል። አዲሱ ዳዊት ደን የዓለማችን ሳንባ ተደርጎ ይወሰዳል። ከዚህ ባሻገር ደን የአካባቢ መራቆትን በመከላከል ለግብርና ምርትና ምርታማነትም መሰረት ነው። ኢትዮጵያ ይህን የደን ዘርፈ ብዙ ፋይዳ በማጤን ባለፉት ስድስት ዓመታት በአረንጓዴ አሻራ መርሃ ግብር ንቅናቄ ስኬት ለማምጣት በጥረት ላይ ትገኛለች። በነዚህ የመርሃ ግብሩ ዓመታት ከ40 ቢሊዮን በላይ ችግኞችም ተተክለዋል። በተመድ የአካባቢ ጥበቃ ኮንቬንሽን መስፈርት መሰረት በ2011 ዓ ም 17.2 በመቶ የነበረው የኢትዮጵያ ደን ሽፋን ባለፉት ተከታታይ ዓመታት በተሰራው የአረንጓዴ አሻራ መርሃ ግብር በአሁኑ ጊዜ 23.6 በመቶ ደርሷል። ይህ የአረንጓዴ አሻራ ልማት በሀገሪቱ የተፈጥሮ ሚዛንን ከማስጠበቅ ባሻገር የስራ ዕድል መፍጠሪያ እንዲሁም 60 በመቶ የችግኝ ተክል ደግሞ ለአፈር ለምነት ለመኖና ፍራፍሬ ሆኖ እየለማ በመሆኑ የምግብ ዋስትና ማረጋገጫ መሆኗል። ሀገሪቱ ዘንድሮም ለሰባተኛ ዓመት የአረንጓዴ አሻራ መርሃ ግብርን የምታስቀጥል ሲሆን ለዚህም የተለያዩ ዝግጅቶች እየተከወኑ ነው። በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃ አጠቃቀም መሪ ስራ አስፈጻሚ አቶ ፋኖሴ መኮንን በዝግጅት ምዕራፉ እንግዲህ የአረንጓዴ አሻራን ስናይ የዘር ዝግጅት አለ፣ የችግኝ ዝግጅት አለ ለመትከያ የሚሆኑ ጉድጓዶችን የማዘጋጀት ስራዎች እንግዲህ በዚህ በትግበራ ምዕራፉ ላይ የሚከናወኑ ሆነው በተከላው ላይ ደግሞ የተከላው የምናከናውንበት ነው ማለት ነው። የምናጠቃልለው የአረንጓዴ አሻራ መርሃ ግብር በአብዛኛው በአንድ ጀንበር ተከላ ይሆናል ማለት ነው። 2017ን የአረንጓዴ አሻራ መርሃ ግብር ስናይ እንግዲህ ሰባት ነጥብ አምስት ቢሊዮን ችግኝ ለመትከል ነው የታቀደው በዘንድሮው የአረንጓዴ አሻራ መርሃ ግብርም ዘርፉን ከዘላቂ ኢኮኖሚያዊ ተጠቃሚነት ጋር ለማስተሳሰር የሚያስችሉ ተግባራት ይከወኑበታል ብሏል። በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚው ካለፉት ሁለት ሶስት ዓመታት ወደዚህ እንግዲህ የአርባ ስልሳ መርህ ነው እየተከተልን ያለ ነው ማለት ነው። አርባ ስልሳ ማለት አርባ ፐርሰንት የደን ችግኞችን በዛውም ላይ ደግሞ አገር በቀል ችግኞች ላይ ትኩረት በማድረግ ስልሳ ፐርሰንቱን ደግሞ ዘርፈ ብዙ ጠቀሜታ ያላቸው የእንስሳት መኖ ሊሆን ይችላል፣ የፍራፍሬ ዛፎችና እንዲሁም ደግሞ የ ጤንነትና ለምነትን ሊጠብቁ የሚችሉ ዝርያዎችን በመትከል ከዚህ አንጻር ነው እንግዲህ የኢኮኖሚውንም የስነ ምግቡንም የምግብ ልዑላዊነትን ከማረጋገጥም አንጻር ከፍተኛ አስተዋጽኦ አለው ማለት ነው። ህብረተሰቡም የነቃ ተሳትፎ በማድረግ አሻራው እንዲያሳርፍና የተተከሉ ችግኞችን ደግሞ በመንከባከብ ዛፍ ማድረግ ይጠበቅበታል ብለዋል። በቀጣይ ወር እንግዲህ ከሐምሌ 15 በኋላ በከፍተኛ አመራሩ በተወሰነ ጊዜ እንግዲህ የአንድ ጀንበር ተከላለን ደግሞ የዜግነት ግዴታ ነውና ሁሉም ህብረተሰባችን በዚህ ላይ ንቁ ተሳትፎ አድርጎ የዜግነት ግዴታውን እንዲወጣ ማድረግ ይጠበቃል ማለት ነው። ለዚህም ጥሪ ማሰላለት ይፈልጋሉ። የእንክብካቤ ያስፈልጋል ማለት ነው። ተክለን መሄድ ብቻ ሳይሆን የተከልናቸውን ችግኞች ደግሞ የአረም የማረም ውሃ የማጠጣት ስራዎችን በቀጣዮቹ ጊዜያት ድህረ ተከላውንም እንክብካቤ ማድረግ ያስፈልጋል ማለት ነው። ከ2011 ዓ.ም ጀምሮ በአረንጓዴ አሻራ መርሃ ግብር ከ40 ቢሊዮን በላይ ችግኞች ተተክለው 90 በመቶ የሚሆነው ጸድቋል። የአረንጓዴ አሻራ መርሃ ግብር ከተጀመረ በኋላ የኢትዮጵያ ዓመታዊ የደን ውድመት ከ92000 ሄክታር ወደ 27000 ሄክታር ቀንሷል። የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የተዘጋጁ ዘገባዎች እነዚህ ሊመስሉ ነበር። በቆይታችን የአረንጓዴ አሻራ መርሃ ግብርን የተመለከቱ ዘገባዎችን በስፋት ወደ እናንተ አደረስን። ቴዎድሮስ ኃይለየሱስ ከስቱዲዮ እና ከስርጭት ባለሙዎች ጋር በጋራ በመሆን የዕለቱን ዜና መራው። ስለነበረን ቆይታ ከልብ እናመሰግናለን። ጤና ይስጥልን።